አሁን ወደ ኢትዮ ኢቪ ሳምንታዊ ፕሮግራም በደህና መጡ። ለኢትዮጵያ የኤሌክትሪክ ተሽከርካሪዎችን እና የኃይል መሚያ በሚያስፈልጉ ቁሳቁሶችና አዘረጋግ መፍትሄዎችን ከያርጀንክ ሳዎች ሸንስ እንቀኛለን። የዚህን ክፍል አንድ ፕሮግራም ሌሎች ቀደም ብለው የተላለፉትን ፕሮግራሞች ለማግኘት ሰብስክራይብ አድረጉ፣ እያልኩን የዛሬውን እንደሚከተለው ይቀርባል። በመጀመሪያው ክፍላችን ከመኪናው ጋር የሚመጣውን ቻርጀር እንዴት እንደሚጠቀሙ አሳይተናል። ይህን ተንቀሳቃሽ ቻርከር ከኤሌክትሪክ ተሽከርካሪው ጋር ለማገናኘት ደረጃ በደረጃ ሂደቱን አብራርተናል። ነገር ግን ደህንነቱ የተጠበቀ እና ቀልጣፋ ኃይል መሙያ ማዘርጋት ወይም አቅሙን ለማሳደግ ምን ምን ቅድመ ዝግጅት እንደሚያስፈልግ በክፍል አንድ ዩቲዩባችን ሰብስክራይብ በማድረግ ማግኘት ይችላል። ዛሬ በቤቶ ተጨማሪ የኃይል መሙያ ጣቢያ ለምን ማሻሻል ወይም ተጨማሪ መዘርጋት ሲፈልጉ ምን ምን ግብዓት ማሰባሰብ እንዳለባችሁ ለመነጋገር እየተንቀሳቀስን ነው። ምንም እንኳን ከተሽከርካሪ ጋር የሚቀርቡ ጥሩ ቢሆንም ከፍጥነት አንጻር አርኪ ባለመሆናቸው የበለጠ ፈጣን የኃይል መሙያ ያስፈልጋል ብለው ከወሰኑ የሚያስፈልጉ ግብዓቶችን ማቅረብ ላይ በክፍል አንድ የተወሰኑ፣ በዛሬው ክፍለ ጊዜ የኤሌክትሪክ ተሽከርካሪ ኢቪ ቻርጀር ተገቢውን ኤሌክትሪክ ሽቦ ኬብል እንዴት መምረጥ እንደሚቻል የተዘጋጀ ፕሮግራም ነው። ሰላም ዛሬ በኢትዮጵያ በቤት ውስጥ ለኤሌክትሪክ ተሽከርካሪ ኢቪ ቻርጀር ተገቢውን የኤሌክትሪክ ሽቦ እንዴት እንደሚመርጡ እማራለን። ለምሳሌ የፎልክስዋገን አይዲ ፎር በለ ሰባት ነጥብ አራት ቅቡ ኦንቦርድ ቻርጀር ኦቢክ የተገጠመለት ተሽከርካሪ እንደ ምሳሌ ወስደን እናያለን በተጨማሪም የኃይል ፍላጎቶችን የሽቦ ቀለም ኮዶችን የሽቦ ዲያሜትርን የቮልቴጅ ድሮፖችን የሽቦ ርዝመት ተጽዕኖን እና ለመጫን አስፈላጊ የሆኑ ግንዛቤዎችን ማቅረብ እንጀምር። ደረጃ አንድ የኃይል ፍላጎቶችን መረዳት። አይዲ ፎር በሰባት ነጥብ አራት ቀዎ ኦንቦርድ ቻርጀር የተገጠመለት ሲሆን፣ ይህም ማለት ከቤቱ የኤሌክትሪክ ስርዓት ሰባት ነጥብ አራት ኪሎዋት ኃይል ይጠቀማል። ትክክለኛውን ሽቦ ለመምረጥ በመጀመሪያ የሚያስተላልፈውን የኤሌክትሪክ ጅረት አምፔር ማስላት ያስፈልጋል። የአምፔር ስሌት ቀመር ቀላል ነው አምፔር ኤ ኃይል በ ቮልቴጅ ግ በኢትዮጵያ ለቤት አገልግሎት የሚውለው መደበኛ ቮልቴጅ 220 ቮልት መሆኑ ይታወቃል 7.4 ቂዋን ወደ ዋት ስንቀይር 7400 ዋት ይሆናል ስለዚህ ኤ 7400 ወ 220 ጊ 33.6 አምፔር ያስፈልጋል ማለት ነው ይህ ማለት ሽቦ ቢያንስ 33 ነጥብ 6 አምፔርን ደህንነቱ በተጠበቀ ሁኔታ ማስተላለፍ መቻል አለበት ለደህንነት ትንሽ ተጨማሪ አቅም ያለው ሽቦ ማለት ወደ 40 አምፔር የሚሸከም እንመርጣለን ደረጃ አራት የቮልቴጅ ድሮፕን ብክነትን መረዳት የቮልቴጅ ድሮፕ ኤሌክትሪክ በሽቦ ሲጓዝ ይከሰታል ረጅም ሽቦዎች ወይም ትናንሽ ዲያሜትሮች የመቋቋም አቅምን ሬዚስታንስን ይጨምራሉ ይህም ቮልቴጁን ዝቅ ያደርገዋል። በጣም ብዙ የቮልቴጅ ድሮፕ የቻርጀሩን ውጤታማነት ሊቀንስ ወይም ችግሮችን ሊያስከትል ይችላል። ተቀባይነት ያለው የቮልቴጅ ድሮፕ ለአብዛኛዎቹ አፕሊኬሽኖች ሶስት በመቶ የሆነ ድሮፕ ከፍተኛው ነው። ለሁለት መቶ ሀያ ቮልት ሶስት በመቶ ማለት ስድስት ነጥብ ስድስት ቮልት ነው። ለምሳሌ ለ አስር ሚሜ የመዳብ ሽቦ እና 20 ሜትር ርዝመት የቮልቴጅ ድሮፕ ወደ ሁለት ነጥብ አራት ስድስት ቮልት ነው። ይህም ከስድስት ነጥብ ስድስት ቮልት በታች ነው። ይህ ማለት አስር ሚሜ ሽቦ ለ20 ሜትር ርቀት ይሰራ ተስማሚ ነው ማለት ነው። ደረጃ አምስት የሽቦ ርዝመት ተጽዕኖ ረዣዥም ሽቦዎች የመቋቋም ሬዚስታንስን አክምን ይጨምራሉ ይህም የበለጠ የቮልቴጅ ድሮፕን ያስከትላል ለ50 ሜትር ርዝመት ከ10 1 ሚሜ ሽቦ ጋር የቮልቴጅ መውደቅ ወደ ስድስት ነጥብ 1 5 ቮልት ይሆናል ይህም ወደ 6 ነጥብ 6 ቮልት ገደብ ቅርብ ነው የምንዘረጋው ሽቦ ከ50 ሜትር በላይ ከሆነ 16 ሚሜ ሽቦ የተሻለ ነው ምክንያቱም የቮልቴጅ ድሮፕ ወደ 3 ነጥብ 87 ቮልት ይሆናል ደህንነቱ የተጠበቀ ነው ጠቃሚ ምክር ትክክለኛውን የሽቦ ርዝመት ይለኩ እና የቮልቴጅ ድሮፕን ከሶስት በመቶ በታች እንዲሆን ያስሉ ካልሆን ግን የመቃጠል ወይም መቅለጥ ያመጣል ደረጃ 6 የመጫኛ ምክሮች የአይዲ ፎር ቻርጀሮን ለመጫን አንዳንድ ተግባራዊ ግምቶችን ነው ኬርኬት ብሬከር ሰርኪዩት ብሬከር 40 አምፔር ብሬከር ይጠቀሙ ጅፋንዴን ግራውንድ ደህነትን ለማረጋገት አረንጓዴ ቢጫ ሽቦን ከተገቢው የመሬት ስርዓት ጋር ያገናኙ። የሽቦ አይነት የታሸጉ የመዳብ ሽቦዎችን ይምረጡ። ሽቦ ከቤት ውጭ የሚዘርጋ ከሆነ እርጥበትን የሚቋቋም መሆኑን ያረጋግቱ። ፈቃዶች በኢትዮጵያ ለኢቪ ጀርጭነት ሊያስፈልጉ የሚችሉ ፈቃዶችን ወይም ቁጥጥሮችን ከአካባቢው ባለሥልጣናት ጋር ያረጋግጡ። በኢትዮጵያ ቤት ውስጥ ለአይዲ ፎር 7.4 ኪ.ወ ቻርጀር ለመጫን ሽቦዎች ቡናማ ኤሌክትሪክ፣ ሰማያዊ ኒውትራል፣ አረንጓዴ ቢጫ ግራውንድ። ዲያሜትር 10 ሚሜ ለአጭር ርቀት 20 ሜ፣ 16 ሚሜ ለረጅም ርቀት 50 ሜ። የቮልቴጅ ድሮፕ ከ6.6 6 ቮልት 3 በመቶ ከ220 ጊ በታች ያድርጉ። በርዝመት ላይ ተመስርተው ያስሉ። ደህንነት አርባ አምፔር ብሬከር፣ ተገቢ ግራውንድ እና የተፈቀደለት ኤሌክትሪሽያን ያማክሩ ያሰሩ። ዛሬ የምናቀረብላችሁ ይህን ይመስላል። ከወደዱት እባክዎን በእኛ ቻናል ወይም ፖድካስት ላይ ይመዝገቡ፣ ሰብስክራይብ ያድርጉና እና ለጓደኞችው እና ለቤተሰብው ያጋሩት። በሚቀጥለው ሳምንት በሌላ አስደሳች ክፍል እንደገና እንዲቀላቀሉ እንፈልጋለን። በተጨማሪም ወደ ሌላ ቦታ አይሄዱ። የሚቀሩትን ግብቀቶች ይዘን በሚቀጥለው ፕሮግራማችን እንገናኝ እያልኩ ብዙ